ይታያል ብይ ማለት ነው። ይታያል ብይ እበጠብጣለሁ፣ ግን አይታይም ማለት ነው። ይሄው እንደምታዩት እየቀነስኩ ነው። እበጠብጠው እንዳይደርቅብኝ። ይሄው ላምባ። አሁን እንግዲህ በራችንን እንቀባ። እናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ አልሀምድሊላሂ ዛሬ እንደዚህ በእንደዚህ አይነት ስራ መጥቻለሁ ማለት ነው። እንደምታዩት እንደዚህ በሬን አውልቄ፣ የዛኛውም የመስኮቱ የሱቁ መስኮት ያው እንደምታዩት፣ ይህንኛውም ያው እንደምታዩት ለማውረድ ይህንኛውን አልችልም፣ መስኮቱን ለማውረድ ማለት ነው። አለኩልህ ያህል እዛው ቀባዋለሁ። ይህን በሩን አውጥቸዋለሁ፣ እንደምታዩት ርጅኖ በልቶብኝ ነው በሬን ማለት ነው። ያው ቀይሁን እንደምታዩት፣ እስኪ ለማንኛውም ያስታውቅ ይመስለኛል። ይህው እንደምታዩ ቀይ ሆኗል። አሁን በዚህ ከለር እየቀባሁት ነው ማለት ነው። ነጭ ጋዝ እና የቃሪያች ማለት ነው። እና በሬን ስኪን የሰርጌ ኳላ ረግ የሆነውን አባዬ ይህው ጀምሬዋለሁ፣ እየቀባሁት ነው ማለት ነው። ሚንዳይድ የፉቢ ልጆቹ እዚች ጋር ላርጋት፣ እዚች ጋር ላርግና እንደምታዩት መጀመሪያ እንዴት ያደረገዋለሁ ቀለሙ እንዳይባክንብኝ ማለት ነው። ምን አባቱ ሙያ በእንትን አይደለ? ስለዚህ እኛ ሴቶች የማንሰራው ነገር የለንም ማለት ነው። በሬም በሬም ባጸዳኸው ካጸዳኸው በኋላ በቃ መጀመሪያ እንዲህ ቀባዋለሁ። ባይሆን ቀለሙ እንዳይባከል እንዲህ አግዲ ማግዲ ማግዲ ተቀቡትና ከዛ እንዲህ አድርጋችሁ ታስተካክሉታላችሁ ማለት ነው። ወላ ሲቀባ እራሱ አይቻል አቅም ግን ማለት እነሱም ቢሆኑ ያው ለምደውብኝ እና ቤቴ ደሞ የራሴ ነው የሰው ቤት አይደለ? ያቁም ይቆጣኝ የለ ለራሴ ይፈረጋ ማለት በጣም እንጂ ሩጁ የበላብኝ ይበላብኝ። እንደምታዩት እንዴ አቀላሉ ባለቤቱ የሞተበት እጅ ብቻ ነው። በጣም እንትና ላይ ማለት ነው። እና በኋላ ሰማንያ ብር ሰማንያ ብር ተው፣ ተው እሺ፣ ልጆች የፈረሰ ትምህርት ቤት መጣ ታው በጣም ነው ያና፣ እኛ እየበላን የጠበቀላን ነው የመሰላት ማለት ነው። ልጅ ልጅላ ነው። ትንሿ ቤት ተቀምጠሽ ምንድን ብለሽ አስገድድኳት መሰላት። ልጅ ትምህርት። እሺ እንግዲህ ኢትዮጵያ የሆናችሁ ዶሮቻችሁ፣ ዙ ይካካሉ፣ ዙ ልጆቹ ይካካሉ ምናምን ቻሉት ተጣልተው የመጣው ከትምህርት ቤት መጣ። በቃ ልገለን ነው ልገለን ነው። ይሄ ቀዩ ማለት ነው እናንተ። በጣም ነው ቀለም የሚፈጅው፣ በጣም ቀለም ይፈጃል። በጣም እንደው መጨረሻ ላይ እንደት ያለው እንደሚሆን ጉች አሪፍ እንደሚሆን ተስፋ አለኝ። ይሄ እንትን ያለው ማለት ነው ልጁ ነው የበላው ቀለም። አይበቃውም አልኳቸው። ደህና ውድ ደህና ውድ ደግሞ ብዙም አይፈጅም። አንዴ ብቻ እህቴ ትታላችሁበት

የዛፍ አድርጌ ፏ አድርጌ ጣባሃተኝ እንዲሞ ስትደርቅ ነው። በዲህም በምታስታውቀው እስኪ ይችን ይችን ደሞ ልጨርሳትና እናያታለን ማለት ነው። እችናሴቀችንችንሴቀረችን በኩል እና ሀባይብ እንግዲህ ይህን ይህንኛው ገልብጫዋለሁ ማለት ነው። ተዛኛው ደርቆ ይወዝ ከጀርባ በኩል ደግሞ ገልብጫዋለሁኝ ለማስተኛ ተአፈር እንዲያነሳብኝ በደምብ ስላልደረቀ ቢሆን እንደዚህ ያደረግኩት ግን በጣም ተጠንቅቄያለሁ፣ ቀለሜ እንዳይባክን ማለት ነው። እና በሩ በመቅላቱ የምር በጣም እንትን ያልኩት እንደምታዩት እንግዲህ ተዋ ተዝህኛው በኩል ይሻላል። ከዛኛው ከፊት ለፊት በተለይ በጣም ነው ቀዩ፣ አይታችሁታል። ቀለሙን እራሱ አልይዝልኝ አለ ማለት ነው። አልመልሰው አለ። ቀለሙ እንግዲህ በጣም ወፍራም ነው ይሄ ቀለሙ፣ ያሳየኋቸው ወፍራም ነው። አላቀጠምኩትም እንዴ ጊዜ ብዬ ማለት ነው። ስለተጎዲያ እና በጣም ተጎድቷል። በራፉ በዙ አጋጣሚ ዛሬ ነገ እያልኩ ነው። እንዴት ያስጎዲያወትኝ ማለት ነው። ሰው እንትን ሲል የሆነ የስራ ነገ የስራ ነገ አያስፈልግም ሲሉ ተረት ነበር ይመስለ፣ ግን እውነት ነው። የስራ ነገ የለውም ዛሬ እያልኩ ነገ እያልኩ ሁለት አመት ሊሞላኝ ነው ሳላስቀባው ማለት ነው። እንደመጣው ውስጡን እንትን እያልኩ ከውጭ ልየዋለሁ ይበሬን ይህንንም ው እንዴት እየቀባሁ ይህንን የሚያወርቅልኝ አጥቼ ነው። ሚስማሩ ያው እንትን እያለ ስለሆነ የሚያወርቅልኝ አጣሁኝ ማለት ነው። ስለዚህ እዙ ላይ ያው በኩርሲ ወጥቼ እንደዚህ ይሻላል የሚዋለሁ እንደዚህ ፏ አደረግኩትኝ ማለት ነው። ግን ይሄ ብዙም እንትን አላለኝም፣ አላስቸገረኝም። ያው ሲሚንቶ ሲገረፍ የያዘው እንትኑ ብቻ እሱ ትንሽ አታገለኝ። አሁን ራሱ በደንብ ማለቀቀም በጣም ቀርቶታል። ገና ግን እምቢ አለኝ። ፈገፍ ግንብ ስላለኝ ልጅ አድጌ ሁሉም መስኮቱን ሁሉም ጨረስኩኝ ማለት ነው። የምታዩ ፊት ለፊቱ ሁሉም አልቋል። ከጀርባ እየቀባሁኝ ነው። ደሞ አሁን ከጀርባ እየቀባሁ ነው ማለት ነው። ከለሩ ያው አንድ አይነት ነው የሚሆነው ያነሄ አንድ አይነት ነው። በጣም ተውጭ ሲገቡ ራሱ በጣም ነው የሚያምረው ማለት ነው። ስለዚህ እናንተም ለወጭ ከምትዳረጉ ራሳችሁ ቤት አርጋችሁ አርጋችሁ ቀቡ ስትመጡ አሪፍ ነው ባይ ነኝ። ይህን አሁን እርግጠኛ ኔ ሌላ ሰው ቀቡ ደብል ያው ብዙ ብር እንደሚሉ ምንም አልጠራጠርም። ኢትዮጵያ ላይ ያው ብር ርካሽ ነው። በቃ ይሄን ያክል ስጠሯችሁ ግን ድንግጥ ነው የሚያስደርጓችሁ ማለት ነው። እኛ ዲሞ አዲስ ስንመጣ የለመድነው በትንሽ በዲወላል በሪያል ምናምን ስለሆነ እዛ ሀገር በአስር ብር በአምስት ብር በሁለብር አንድ ብር የምተገብርበት ሀገር ስለሆነ የኖር ነው። እዛ ሀገር መጥተን አንድ ሺ ብር ሁለት ሺ ብር ሲሉ እንዲነግጣለን በሺ የሚነግያ ሲሆንብን ማለት ነው። ስለዚህ ምንም አትጨናነቁ፣ ራሳቸው የምሰሩ ስራ ነው፣ በጣም ቀላል ነው። እንደዚህ የሚካበል የሚጋንን ነገር አይደል፣ የለም ደርቆ ራሱ ይኸው እንደዚህ አያችሁት፣ ተገጣጡ በጣም የሚያምር ሆኗል። ብዙም የሚያስቸግር አይደለም። ሀባይ ብና ይህንን ይመስላል። ከተመቻችሁ ላይክ ሸር አድርጉ። ሰብስክራይብ ለምታደርጉ በቃ በኮሜንት በአስተያየታችሁ፣ በሁሉም ነገር አብሽሪ ለምትሉኝ ሁሉ ቤተሰብችሁን ላይ ይበላችሁ ማለት ነው እና እንደዛ ነው እላችኋለሁ። እንግዲህ ከተመቻችሁ ላይክ ሸር አድርጉ፣ ያልተመቻችሁ ደግሞ ያው ሰብስክራይብ ናት እራሱ ምናልባት የሚመቻችሁ ሊዘቅ ስለሚችል ጠብቁኝ ማለት ነው ሀባይብ። እና አላህ ስብን ታላ ሀገራችን ሰላም ያድርግልን። እንደት ተለመደው እንግዲህ መጨረሻ ላይ ሁሌ እንዲህ ተያደሽ ትሉኛላችሁ። አገር ሰላም ሲሆን ነው እናንተም ቪዲዮ የምታውልኝ፣ እኔም ቪዲዮ የምሰራው አገር ሰላም ሲሆን ነው። ሰላም በማጣቱ ምክንያት ነው። እስከዛ ሌሌት በጣም እየተሙንተን እያልኩ ያለሁትኝ። ስለዚህ አላህ ሀገራችን ሰላም ያድርግልን። ይህንን ይመስላል ሀባይብ። በሁሉም ነገር ጀዛችሁን አላህ ይክፈላችሁ። ተመቻችሁ እንግዲህ ላይክ ሸር ብያለሁኝ።